እነዚህ አደገኛ እንስሳዎች ናቸው። ነገር ግን በእጄ ባጎርሳቸው ምንም የሚፈጠር ይመስላቸዋል። የፈለገ ነገር ቢፈጠር ምንም ያህል አደገኛ ቢሆኑም ዛሬ ግን በእጅ ያበላቸዋለሁ። በዛሬው ቪዲዮችን አንበሳ ግቢ ሄደን አደገኛ ነገሮችን እንሞክራለን። በነገራችን ላይ አንበሳ ግቢ ሂጅ አላቅም፣ እንስሳዎቹንም ተመልክቼ አላቅም። ስለዚህ በመጀመሪያው ቀኔ አደገኛ ነገሮችን የመሞክር ይሆናል። ወደ ቪዲዮ በቃ እንግዲህ አንበሳ ግቢያችን ፈታ ብለን እንመለሳለን። በመጀመሪያ ወደ ግቢው ስንገባ ያገኘነው ጦጣዎችን ነው። ስለዚህ አደገኛውን ነገር ከነሱ እንጀምራለን። ልስሽ። ቆይ ቆይ እንኪ እንኪ እንኪ እባክሽ። አንበሳ ግቢ በውስጡ ብዙ የዱር እንስሳት ይገኛሉ። ከነሱ መካከል አንበሳ፣ ጦጣ፣ ዝንጀሮ እንዲሁም የተለያዩ አዋፋት ተጠብቀው ይገኛሉ። እዚህ ጋር ያሉት ጦጦዎች ሶስት ቢሆንም ከኛ ጋር ጠጋ ብላ እየተጫወተች የነበረችው ግን አንዷ ብቻ ነች። የምር ፊዚካላቸው በጣም ትንሽ ቢሆንም ቅልጥፍናቸው ግን በጣም ይገርማል። ከዛፍ ዛፍ ሲዘሉ በጣም ፈጣኖች ናቸው። ደስ ስትል፣ በእናትሽ ሦስት ናቸው ግን እዚች ጋር አንዷ ብቻ ነች እኛ ጋር እየተጫወተቻለች ሁለኛ ስለሆነች ማለት ነው። እስኪ እጅሽን ሰላም በይኝ እስኪ ቢሆንም ግን ሰዎች ላይ አደጋ እንዳያደርሱ ስለታጠረባቸው እኛም እሱን አጋጣሚ ተጠቅመን አንዷን በእጃችን ማብላት ጀመርን። ስናበላት ደስ ብሏት የነበረ ቢሆንም በኋላ ላይ ግን በጣም ስላናደድናት ልትመታን እየሞከረች ነበር። አጥሩ መኖሩ ጠቀመን እንጂ ገና በመጀመሪያው አልቆልን ነበር። ስለዚህ አጥሩን የሰራውን ሰው እያመስግኑልኝ እንጂ ሰራዊት ጦጣዎቹ እንደዚህ አደገኛ ከሆኑ አንበሳዎቹማ አጥሩን በጥሶ ነው የሚቦጭቁት። ነገር ግን መምታቷ አልሳካ ሲላት ሸሽታን ሄደች። ስለዚህ የመጀመሪያው ዙር አደገኛ ነገር በድል ተጠናቋል። ሁለተኛው ግን ከዚህ ከበድ ይላል። ትንሿ ስትሸሽ ወደ ትልልቆቹ ሄድን። ይህ ራስቱ ራሱ ናች፣ መጣቸው። እነዚህ ከቅድሞቹ የበለጠ ግዙፍ ሲሆኑ ከለራቸው ነጭ በጥቁር ሆኖ በጣም የሚያምር ነው። ሶስት ቢሆኑም አሁንም ግን ከኛ ጋር እየተጫወተች የነበረችው አንዷ ብቻ ነች። ስለዚህ አሁንም አጠሩን ተማምነን ግዙፍ አንጦጣ ማን አደረ ጀመረ። ጎበዝ፣ ጎበዝ፣ ጎበዝ! መጀመሪያ ላይ ደስ ብሏት እየበላችልን እየተጫወተች የነበረ ቢሆንም በኋላ ላይ ግን በጣም እየተናደደች ነበር። በተለይ በእንጨቱ ስንነካት በጣም እያሳከካት ስለነበረ ሳቄን መቆጣጠር አልቻልኩም ነበር። እሷም ንዴቷ በጣም እየጨመረ ሄዱ። ልትመታም ብትሞክርም በድንጋይ ልትፈነክተም ብትፈልግም አልተሳካላትም። የሆነ ነገር ድንጋይ እየፈለገች ነው። ስለዚህ አሁንም በድጋሚ አጥሩን የሰራውን ሰው እያመስግኑልኝ። በኋላ ላይ ግን በጣም ስናናድዳት ሶስቱን መጥተው አባረሩ። በተለይ አንዱ አባታቸው ነው መሰለኝ በጣም ትልቅ ነው። ወይኔ ይሄ ግን ትልቅዬ ነው። ሁለተኛው ዙር በዚህ መልኩ በደል የተጠናቀቀ ቢሆንም ቀጣዮቹ ግን በጣም አደገኛና አስፈሪ ናቸው። እሺ፣ በቃ ይቅርታ። ሶሪ ሶሪ። ግዝፈታቸው እስካሁን ካየኋቸው የበለጠ በጣም ትልቅ ሲሆኑ ከለራቸው ጥቁር ሆኖ ደረታቸው ግን ለብቻው እንደ ምላስ ቀይ ነው፣ ስትናደድ። በዛ ላይ ደግሞ የደረታቸው ቅርጽ ሀያ ዓመት ሙሉ ጂም የሰራ ቦዲ ቢውልደር አስመስሏቸዋል። አረ ግዳ ትልቅ! እንዲሁ ሲታዩም በጣም አስፈሪና አደገኛ እንደሆኑ ያስታውቃሉ። ራሱን መታ ነገር ግን የመጣንበትን ሳናሳካ እንመለስም። ልናበላቸውና ልናጫወታቸው ስንሞክርም በጣም በቶሎ ተናዳጅና አደገኛ መሆናቸውን ተመልክተናል። በነገራችን ላይ እኛ ትልልቆቹን እያየን መስሎን ነበር። ነገር ግን በጣም ስናናድዳቸው ከሁሉም የበለጠው ትልቁና አደገኛው ዝንጀሮ መጥቶ አስደንግጦን ነበር። ቢሆንም ግን ለሱም ሳንመለስ እሱንም በጣም እያበሸቅ ነው ነበር። በመሀል ግን ትንንሾቹ እርስ በርሳቸው ሲጣሉ በመናደዱ ቁጣውን በኃይለኛው በማድረግ ሊጎዳን ቢፈልግም አልተሳካለትም። ኧረ ነከሳት! ስለዚህ አሁንም ያጠሩን ሰው እያመስግኑልኝ። በመጨረሻም ዝንጀሮዎቹን ጨርሰን ወደ ሌሎቹ ስንሄድ በጣም የሚገርሙ ትልልቅ ዘሮችን ተመለከትን። ኧረ እዛ ጋ ግዳ እንግዳ አለ። ይኸው በላችሁ፣ እንደነዚህ ሆኖ እርግብ ሆኖ ግን እንግዲህ ነው። እነሱን ለመውሰድ ስንቻኮል ግን እንቁላል ረገጠው። ሙክ ምንድን ነው የረገጠው? አይስክሪም እያያችሁት ነው። አይስክሪም የረገጠው ሙክር። አይ ዘመን አይስክሪም የመጣል ተጀመረ። የሆነ ነገር ላይ ምንድን ነው የምታፈጠው? ግቢ ውስጥ በጣም ደስ የሚሉ ግዙፍ ወፍ ዝርያዎች ቢኖሩም እነሱን እያጎረስን ለማዝናናት ግን አጥሩ አልተመቸንም። ደግሞ በዛ ላይ አብዛኞቹ አርጅተዋል፣ በጣምም ደክመዋል። ሰጎን ሰጎን፣ አንተ አርጅተዋል ግን ያስታውቃል። አንቺ አትወልዱም ነበር እንዲህ ምን ሽ ነውሚ መሰል እንግዲህ፣ እንደዚህ ትልቅ ግን ሰጎን፣ እንደዚህ አደለም ሰጎን፣ አንገቱ ረዥም ሰጎን አደለም። ስለዚህ ያለን አማራጭ እነሱን ትቶ ወደ ዋናዎቹና ወደ ጓጓንላቸው አንበሶች ጋር መሄድ ቢሆንም ሰዓት በጣም በማርፈዳችን አንበሶች ወደ ቤታቸው ገብተው ተዘጋባቸው። አረ ተዘጋ። ከዝንጀሮቹ ጋር ስንጃጃል ዋናዎቹን በደንብ ሳናይ ተመለስን። ቢያንስ ቢያንስ ማለት ነው። አረ አረ፣ ምን አይነት ነገር ነው? ዋናዎቹን ሳናይዛ በጨላዶች ስንደመም ተዘጋባቸው። ምሪ ነው የምላቸው። አንበሶቹም በጣም የተጎዳው በጣም በጣም ከመነግራችሁ በላይ አምስት ሰው በጣም የተጎዳው እና ምን እንደሚ ምን እንደሚበላ ራሱ ብቻ አላቅም። ምን እንደሚያበሉት ምን እንደሚበላ ራሱ አላቅም።